ዛሌል የወዳችሁ እግዚአብሔር ሚትወዱ የእግዚአብሔር ቤተሰቦች የወላዲተ አምላክ የድንግል ማርያም የስራት ቃርፍዳ ስር ያደራ ልጆች የቅዱሳን ሁሉም ወዳጆች በወደደን በከበርን እስከ ሞት ድረስ በታመነልን ለኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። ለምን አደራችሁ? ሰዓት ቆያችው በቸርነቱና በምሕረቱ መጠብቀን ልዑል አምላካችን ቅዱስ እግዚአብሔር ለዚች ዕለትና ለዚች ሰዓት ስላደረሰ ስሙ ለዘላለም የተመሰገነ ይሆን። ቅዱሳን ሁሉ ምስጋና ወላዲተ አምላክ ድንግል ማርያም በስም አጠራሯ ከበረ ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ ባሕታውያን እንደየክብራቸውና እንደየማዕረጋቸው ምስጋና ይድረሳቸው። በቅድሚያ ባለ በዛሬው ዕለት ታስበው እና ተከብረው የሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል አደረሳችሁ አደረሰ። የቅዱሳን ረድኤት በረከታቸው በሆናችሁ ላይ ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዐሥሩ ወሐሙሱ ለሚያዝያ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ የሚያዝያ 15 በዚች ቀን የሀገረ ሜራ ኤፒስኮፖስ በሆነ በኒኮላዎስ መንገያ ያዕቆባውያን ወገን በግብፅ ሀገር ያለች ቤተክርስቲያን የከበረችበት መታሰቢያ ሆነ። ይህም ኒኮላዎስ ስለ ካሃዲው አሪዮስ በኒቅያ ከተማ ከተሰበሰቡት ከ318 ሃይማኖታቸው ከቀና ከኩፋ ቋሳት አንዱ ነው። ይህችም በእስክንድሪያ ምስራቅ ያለች ቤተ ክርስቲያን በአባ ሲኖዳ ገድል የታወቀች ናት። ይህም ቅዱስ በተጋድሎ እጅግ ከፍ ከፍ አለ። በዲዮቅልጥያኖስን መኳንንት ፊት እምነቱን በመግለጥና በመታመም ብዙ መከራና ስቃይ የደረሰበት ከ318 የከበሩ ሊቃውንት ጋራ በአንድነት ለመሰብሰብ እስቲደርስ እግዚአብሔር ጠብቆ አተረፈው። የዚህም አባት ታምራቶቹ የበዙና በአራቱ ማዕዘን የተገለጡ ናቸው። በሰላም በፍቅር ማረፈ። በረከቱ በረከቱ ከእኛ ጋር ለዘላለሙ ትኑር። አሚን። ሰላም ለቤተ ክርስቲያን ኒቆላዎስ በስሙ የአይቆባውያን በግልጽ ዘቀደስ ዋቀቢሙ አዲ ለት ከመመምህራን ተልጎ ነጸሉ ስነ ብርሃና በአምንኮጣዎት ዘጸልሙ ወጥዩባት በየጋ ይዛሙ በዚች ምእለት ከሰባ ሁለቱ አርድእት የአንዱ ሐዋርያ ቅዱስ አጋቦስ መታሰቢያው ነው። እርሱም በሐዋርያት ሥራ መጽሐፍ ይታወሳል። በሐዋርያው በቅዱስ ጳውሎስ ትንቢት እንደተናገረ ሁለተኛም እንደተናገረ ሁለተኛም በቀላውዲዎስ ቄሳር ዘመን ታላቅ ረሃብ እንደሚመጣ ተናግሮ ትንቢቱን ተፈጽሞ ረሃብ ቸነፈር መጥቶ ብዙዎች ሕዝቦችን አጠፋቸው አጠፍቷቸው። እነሆ ከገድሉ የቀረው የካቲት አራት ቀን ጽፈናል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኖራለን። ሰላም ለአጋቦስ ለማዕሰረ እግር ወእድል ለጳውሎስ ሲ። የአስር አይሁድ ዝንቱ ሌሊት በበዓል ኢሳ ክርስቶስ ዋህድ ከመተነበየ ከመሰነዘ የጾኸር አቀላውዶ አብድ ረሃብ ከሆነ ወመጽሐ ብድብድ በዚችም ዕለት የመጥምቁ የቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋር በአየር ውስጥ የዞረች አስራ አምስት ዓመት ካስተማረች በኋላ ተለይታ የወጣችበት ሆነ። በረከቱ ከእኛ ጋራ ለዘላለም ትኖር አለ። ሰላም ለሰላም ለዮሐንስ እንተ አብ ሞገሱ እንትውልደ አንስት ኵሉ እንደ ዘበ ሕግ ተጸምሶ ወከመ ታውፊ ሰገደ ለደውል ስብሐተ ንጹሕ ለሰርቀ ወር ቀዳማይ አመሰላስ አህማፍ

በሰማዕትነት አረፈ። ይኸውም ለጣዖቶቹ እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ ዝንጉ ድድያኖስን እውነት መስሎት ራሱን እንዲስም ተነሳ። ቅዱሱ ግን ለአማልክት ከመሰዋት አስቀድሞ አይሁን ብሎ እንዳይስመው ከለከለው። ከዚህ በኋላ ድድያኖስ ወደ ቤተ መንግሥቱ አዳራሽ ቅዱስ ጊዮርጊስን አስገባው። በዚያም በንግሥት ለእስክንድርያ ፊት የዳዊትን መዝሙር በማንበብ ጸለየ። በሰማችም ጊዜ የተረጉምላት ዘንድ ለመነችው። ያን ጊዜም ተረጎመላት፣ የክብር ባለቤት የጌታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። ምህርቱን በልኳ አድሮ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። ከዚህም በኋላ ሲነጋ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስን ወሰዱት! እርሱም የረከሱ አማልክትን ትወጣቸው ዘንድ ትወጣቸው ዘንድ ምድርን አዘዛት። ምድርን ዋጠቻቸው። ንጉሥ ጁልያኖስን አረፈ፣ እያዘነና እየተከዘ ወደ ሚስቱ ወደ እለ እስክንድርያ ዘንድ ገባ። እርሷም ክርስቲያኖችን አትጣላቸው፣ አምላካቸው ጽኑዑና ሀያል ነው አላገበምን፣ አለችው። ይህንንም ሰምቶ በእርሷ ላይ ተቆጣ። ያሰቃዩት ዘንድ ጡቶቿን ሰንጥቀው ይሰቅሏት ዘንድ አዘዘ። የሰማዕትነትንም አክሊል በመንግስተ ሰማያት ተቀበለች። እግዚአብሔርን በጸሎቷ ይማረን ለዘላለሙ አሜን። ሰላም ለእስክንድሪያ አጃባ ሕዝባ ባህያ እብነ ክቡደ አኒሞ መልተጥባ እየንደገደ መክትና ወምድራዊ ተሰብሰባ

ዘያረስለዛአልሞ ለዘተርጎ በልሳን አዲስ ወለዘሰብ አቃሎ በእዝነ መንፈስ በጸሎተም ማርያም ባራጅተጉ ላሰሬ ማርን ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳደርብን የቅዱሳን ረዴት በረከታቸው ላችን ላይ ይደርብን። ሀገራችንን ሰላም ያደርግልን። አምላካችን እግዚአብሔር ጸሎታችን ልመናችን ለዓለም ሁሉ የበቃ ምሕረት ምንቻርነቱን ይዘዝልን በዓለ ሃምሳውን ማዕዶትን በዓል ሃምሳውን አክበን መንፈስ ቅዱስን ከባለ እርገቱ ደርሰን መንፈስ ቅዱስን ተቀብለን ሃይማኖት አምላካችን ቅዱስ እግዚአብሔር የነግ የሰርክ ጸሎታችንን፣ ልመናችንን ተቀብሎ ፍጻሜያችንን ሊያሳምርልን ለቤተ ክርስቲያናችን እውቀታቸውን፣ ጊዜያቸውን፣ አስራቱን በኩራቱን አውጥተው የሚያገለግሉትን ሁሉ በያሉበት በየስሙ ክርስትናቸው ከነቤተሰቦቻቸው ጋር እንዲጠብቅልን በሰላም ያሳደራና በሰላም እንዲያውለን አሁን የዞን ሰባት ምረት ቅዱስ ቤተክርስቲያን ጣሁን ተከውን ይጠቃል በሰላም ለተመሰሉ